ኤሲ ሚላን አሰልጣኝ ሰርጂዮ ኮንሲሳዮን ከስድስት ወራት በኋላ አሰናብቷል። የ50 ዓመቱ ፖርቱጋላዊ በታሳሶር ነበረ የሀገሩን ልጅ ፓውሎ ፎንሴካን ተክቶ የ18 ወራት ወይም ደግሞ የአንድ ዓመት ተኩል ስምምነት ተፈራርመው ወደ ሚላን ከተማ ያመራው ሰርጂዮ ኮንሲሳዮ ከዘመናዊ እግር ኳስ አቀንቃኞች መካከል ተደርጎ የሚወሰድ አሰልጣኝ ነው። በፖርቶ የስድስት ዓመት ቆይታው 11 ዋንጫዎችን ማሳካት የቻለ አሰልጣኝ እንደሆነ ይታወቃል። ፖርቶ በነበረበት ጊዜም ከበርካታ ክለቦች ጋር ስሙ ሲነሳ የምንሰማው አሰልጣኝ እንደነበር እናስታውሳለን። ሚላንን በተረከበበት በ በቀጣዩ ቀን ደግሞ የጣሊያን ሱፐር ካፕን ማሸነፉ እናስታውሳለን። ያኔ በሳውዲ በተከናወነ ጨዋታ አሸንፎ ዋንጫውን አንስቷል። ግን ደግሞ በኮፓ ኢጣሊያ ፍጻሜ ከሳምንት በፊት በቦሎኛ ተሸንፎ ዋንጫውን ማጣቱ ይታወቃል። ከአምሳ ዓመታት በኋላ ነበረ ቦሎኛ ዋንጫውን ማሳካት ሲችል የነበረው ሲሚላን በሊጉም ስምንተኛ ደረጃ ይዞ በማጠናቀቁ ከሁሉም የአውሮፓ ውድድሮች ውጭ ሆኗልና ፓውሎ ፎንሴካ ማን ነው? ሰርጆ ኮንስሳው በሚላን እንደማይቆይ ቀድሞ ሲነገር እንደነበር እናስታውሳለን። ክለቡ ኮንሲሳኦ እና የአሰልጣኝ ቡድን አባላቱን ለነበራቸው ጊዜ አመስግነው ሸኝተውታል። በሚላን ታሪክ ሀምሳኛ ዋንጫውን አሳክቶልናል ለዚህ እናመሰግናለን ብለዋል። ያኔ በመጣ በቀን ውስጥ ያሸነፈውን ዋንጫ ነው። መልካሙን ሁሉ እንመኝለታለን ብለዋል እና የሰርጂዮ ኮንሲሳኦ ስንብት ከመሰማቱ አስቀድሞ ግን ኤሲ ሚላን አሰልጣኝ ስለመቅጠሩ ተነግሯል። ቀድሞ አሰልጣኛቸውን ነው የመለሱት። ማስሲሚሊያኖ አሌግሪ ከ አስራ አንድ አመታት በኋላ ወደ ሳንሲሮ መመለሳቸው ታውቋል። አሌግሪ አዲሱ የሚላን አሰልጣኝ ሆነው የሁለት አመት ኮንትራት መፈረማቸውም ነው የተነገረው። አንድ አመት ውላቸውን የማራዘም አማራጭም እንዳለው በስምምነቱ ተነግሯል። ጣሊያናው ቴክኒሽያን በቆይታቸው በአመት አምስት ሚሊዮን ዩሮ ከብቃት ጋር የተገናኙ ጉርሻዎችን ጨምሮ ይከፈላቸዋል ተብሏል። ሚላን ስሙ ሲነሳ የነበረው ከሮቤርቶ ዲዘርቢ ጋር ነው። የማርሴዩ አሰልጣኝ ሚላንን ይረከባል የሚሉ መረጃዎች በስፋት ሲነገር ነበረ። ከማርሴይ ጋር እንደውም አንዳንድ አለመግባባቶች ከተጫዋቾቹ ጋር መነሳቱን ተከትሎ ሚላን ይህንን አሰልጣኝ፣ የቀድሞው ተጫዋቹን ለማምጣት ዝግጅት ያደርጋል ሲባል እንደነበር እናስታውሳለን። አሌግሪ ደግሞ ከናፖሊ ጋር ስማቸው ሲነሳ ነበረ። ናፖሊ የወቅቱ የሴሪ ሻምፒዮን ነው። አንቶኒዮ ኮንቴ እንደለመዱት ከክለቡ አመራ ጋር አለመግባባት ውስጥ በመግባታቸው ምክንያት የኔፕልሱን ክለብ ሻምፒዮን ካደረጉ በኋላ ይለቃሉ ተብሎ ነበር። ግን ደግሞ በኔፕልስ በጣም አስደናቂ የዋንጫ ስነስርዓት ከተደረገ በኋላ እዚያው እንደሚቆዩ አሳውቀዋል ተብሏል። እናም አሌግሪ ውሳኔያቸውን ወደ ሚላን መቀላቀል አድርገዋል። አሰልጣኙ ትላንት አመሻሽ ከዋና ስራ አስፈጻሚው ጆርጂዮ ፉርላኒ እንደዚሁም ደግሞ ከአዲሱ እግር ኳስ ዳይሬክተር አግሊ ታሬ ጋር በሆቴል ተገናኝተው መክረዋል። ውሉንም በወኪላቸው ጆቫኒ ብራንቺኒ ጋር እሳቸው ባሉበት ነው የተፈራረሙት። የሚላኑ ፕሬዚዳንት ፓውሎ ስካሮኒ እንደዚሁ አዲሱ አሰልጣኝ ሲገባ አቀባበል አድርገውላቸው እንደነበር ነው የተነገረው። ማስ ሚላኖ አሌግሪ ለሚላን እንግዳ ሰው እንዳልሆኑ ይታወቃል። ከ2010 እስከ 2014 ለአራት ዓመታት ማሰልጠን ችለዋል። በቆይታቸውም 178 ጨዋታዎችን መርተዋል። አንድ የሴሪዬ እንደዚሁም ደግሞ አንድ የሱፐር ኮፓ ኢጣሊያ ዋንጫን ማሸነፍ ችለዋል ከሚላን ጋር። ማስሚላኖ አሌግሪ አሁን በድጋሜ ይህንን ክለብ ተረክበዋል። በዩቬንቱስ ሁለት ጊዜ የማሰልጠን እድል እንደነበራቸው ሁላችንም እናስታውሳለን። ከሚላን ከተሰናበቱ በኋላ ከ2014 እስከ 2019 እንደዚሁ ደግሞ በሁለተኛው ዙር ከ2021 እስከ 2024 በዩቬንቱስ ማሰልጠን የቻሉ አሰልጣኝ ናቸው። ከዩቬ ጋር በኮፓ ኢታሊያ ፍጻሜ ድል ካደረጉ ከሰዓታት በኋላ ነበረ የተባረሩት እንደምታስታውሱት ከስፖርቲንግ ዳይሬክተሩ ጋር በአሰልጣኞች ቴክኒክ ቦታ ላይ በፈጠሩት አለመግባባት ዩቬንቱሶች ደስተኛ አልነበሩም እና ዋንጫውን ካሸነፉ ገና የዋንጫ ደስታቸውን አጣጥመው ሳይበርድላቸው ነው ያሰናበቷቸው መነጋገሪያ እንደነበር እናስታውሳለን። ከዚያ በኋላ ያለ ስራ ቆይተው ግን እዚያው ለተቀናቃኛቸው ኤሲ ሚላን መፈረም ችለዋል። ሚላን ሰርጂዮ ኮንሳሆን አሰናብቶ እንግዲህ ልምድ ያላቸውን በክለቡም በሀገሪቱ ሊግም ትልቅ ስምና ልምድ ያላቸው የአሸናፊነት ታሪክ ያላቸውን አሰልጣኝ መቅጠሩ ነው የታወቀው። አሁን በሴሪ አው አሁን ትላልቅ አሰልጣኞች እንመለከታቸዋለን። በቀጣይ ውድድር ዓመት የወቅቱ ሻምፒዮን አንቶኒ ኮንቴ አሉ፣ ሲሞኒ ኢንዛጊ በኢንተር ሚላን ቤት አለ፣ ጃምፔሮ ጋስፐሬኒ በአትላንታ ቤት አሉ። ላትሲዮም አሰልጣኝ ማርኮ ባሮኒን አሰናብቶ የቀድሞ አሰልጣኙ ሞሪዚዮ ሳሪን በድጋሚ መመለስ ሀሳብ እንዳለው እና ከሳቸው ጋር ንግግር እያደረጉ እንደሆነ ተነግሯል። በግል ምክንያት ነበር መጋቢት 2024 ላይ ከላትሲዮ ጋር የተለያዩት። ከዚያ በኋላ ያለ ስራ ቆይተዋል። ሞሪዚዮ ሳሪ የሳሪ ቦል በሚል ጨዋታቸው ይታወቃሉ። ስለዚህ እሳቸው የሚመጡ ከሆነ በጣሊያን ሴሬ የትላልቅ አሰልጣኞች ፍጥጫ በሚቀጥለው የውድድር ዓመት እንመለከታለን። ወደ ሌሎች መረጃዎች ሳልፍ፣ የሳውዲ ባለስልጣናት ክርስቲያኖ ሮናልዶን በሀገሪቱ የማቆየት ፈተና ውስጥ ስለመውደቃቸው እየተነገረ ይገኛል። ከምንጊዜም የእግር ኳስ ኮከቦች አንዱ በ2023 ነበር አውሮፓን ለቆ ወደ መካከለኛው ምስራቅ ሀገር ያመራው። ባልናስርም በግሉ ስኬታማ ጊዜያትን አሳልፏል። ባልናስር የሚያቆየው ውል መጠናቀቁን ተከትሎ በቢጫ አለባሾቹ ቤት የመቀጠል እድል እንደሌለው ተናግሯል። የሀገሪቱ ሰዎች ደግሞ ሊጋቸውን ያደመቀውን ለብዙ ኮከቦች ወደ ሀገሪቱ መምጣት ምክንያት የሆነውን የሀገሪቱን እግር ኳስ በትልቁ ያስተዋወቀውን ኮከብ ይህንን ተጫዋች እዚያው ሳውዲ ማቆየት የሚችሉበትን ከባድ ድርድር እያደረጉ ስለመሆናቸው ተነግሯል። ክርስቲያኖ ሮናልዶ አልናስርን ቢለቅ እንኳን እዚያው በሊጉ በሌላ ክለብ እንዲጫወት ትልቅ ፍላጎት አላቸው። በሳውዲ እግር ኳስ ትልቅ ድጋፍ እያደረገ የሚገኘው ፐብሊክ ኢንቨስትመንት ፈንድ በተለይ ሮናልዶን ለማሳመን ብዙ ጥረቶችን እያደረገ እንደሆነን የተነገረው የመጀመሪያ ፍላጎታቸው አልሂላልን እንዲቀላቀል እና ባለም ክለቦች ዋንጫ ክርስቲያኖ ሮናልዶ እንዲጫወት ፍላጎት አላቸው። ወይም ደግሞ ለኤሽያ ሻምፒዮኑ አልአህሊ እንዲፈርም ጥረት እያደረጉ ነው ተብሏል። ኢንቨስትመንት ፈንዱ አልናስርን ጨምሮ ሂላልና አህሊንም እንደሚደግፍ ይታወቃል። ሮናልዶ ከፕሮ ሊጉ መጠናቀቅ በኋላ የአልናስር ምዕራፍ እንደተጠናቀቀ በማህበራዊ ድረገጾቹ አሳውቋል። ክለቡ በሊጉ ሶስተኛ ደረጃን ይዞ ነው ማጠናቀቅ የቻለው፣ ግን ደግሞ ያለ ዋንጫ የአመቱን አጠናቋል። ዘንድሮ አዲሱ የዝውውር ጊዜ ከሰዓታት በኋላ ነገ እንደሚከፈት ይታወቃል። በሰላሳ ሁለት ክለቦች መካከል የሚደረገው አዲሱ የዓለም ክለቦች ዋንጫ አዳዲስ ተጫዋቾችን አስፈርመው በውድድሩ መጫወት እንዲችሉ ድል የከፈተ የዝውውር መስኮት ነው ተብሏል። የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ክርስቲያኖ ሮናልዶ በዚህ ውድድር እንዲጫወት ንግግሮች እየተደረጉ ነው። ምናልባት በዓለም ክለቦች ዋንጫ ክርስቲያኖ ሮናልዶን እንመለክተዋለን የሚል አስተያየት ሰጥተው ነበረ። ይሄንን የሚያደርጉት ፊፋዎች እንደዚህ ያለ ትልቅ ፕሮፋይል ያላቸው ተጫዋቾች በውድድሩ ሲካፈሉ ምን ያክል ተመልካች ሊመጣ እንደሚችል መገመት ቀላል ነው። ምክንያቱም ሊዮኔል ሜሲም ከኢንተር ሚያሚ ጋር በመሆን በዓለም ክለቦች ዋንጫ ይጫወታል እና ሁለቱ ለሀያ 20 ምናምን ዓመታት ሲፎካከሩ የነበሩት ሁለቱን ኮከቦች ማየት ይፈልጋል። ከእግር ኳስ ጋር ስሙ ብዙም የማይነሳው የአሜሪካ ህዝብ አሁን እግር ኳስ ወዳድነታቸውን የሚያሳዩበት አንድ ምክንያት ይፈልጋሉ። አንደኛው ደግሞ ሊዮኔል ሜሲና ክርስቲያኖ ክርስቲያን ሮናልዶ የሚጫወቱበትን የ32 ክለቦች ፉክክር ማየት ይፈልጋሉ እና የጂያኒ ኢንፋንቲኖም ጥረት የደረጃውን ከፍ ለማድረግ ውድድሩን በዚህ ልክ ሀሳባቸውን ሲናገሩ ነበርና አንደኛው ድርድር እየተደረገ ያለው እዚያው ሳኡዲ እንዲቆይ እና ለአልሃህሊ እንዲፈርም የማድረግ ፍላጎት አላቸው። የክርስቲያኖ ሮናልዶ ድርድሩን ላለመቀበል እሱም ቢሆን ንግግሮቹ ጋር ስምምነት እንደሌለ እየወጡ ያሉ መረጃዎች አሉ። ግን ደግሞ በፍጹም የመልቀቅ ፍላጎት እንደሌላቸው እስከ መጨረሻው ጠብታ ድረስ ክርስቲያኖ ሮናልዶን ለማቆየት የቻሉትን ድርድር እንደሚያደርጉ እየተነገረ ይገኛል። በሳውዲ አረቢያ የሁለት ዓመት ተኩል ቆይታው ክለቡ በዋንጫዎች ባይታደልም በግሉ ግን በጣም ጥሩ ጊዜን ማሳለፍ ችሏል። በሊጉ ትላልቅ ኮከቦች፣ ተስፈኛ ወጣት ተጫዋቾች እንደነ ጆንጁራን አይነት ተጫዋቾች ወደ ሳኡዲ ፕሮ ሊግ እንዲጎርፉ ምክንያት የሆነው ክርስቲያኖ ሮናልዶ ነው። እነ ከሪም ቤንዜማ፣ እነ ኔይማር ጁኒየር ዳ ሲልቫ ሳንቶስን የመሳሰሉ ኮከቦች ባልታሰበ ጊዜ የመጡት በክርስቲያኖ ሮናልዶ ቀድሞ መግባት ምክንያት እንደሆነ ይታወቃል። የሊጉ ከፍተኛ ግብ አስቆጣሪም ሆኖ ጨርሷል። በዚህ የውድድር ዓመት 25 ግቦችን አስቆጥሯል። አልሂላል ማነው? ነይማር ለአልሄላል ምንም ሳይጫወት 18 ወራትን ቆይቷል እና በዚህ ጊዜ ቆይታው በአመት 104 ሚሊዮን ዶላር ነበር ይከፍሉት የነበረው አሁን ለኔይማር የከፍሉትን ሳይጫወትላቸው ግብ ሳያስቆጥርላቸው ይከፍሉት ከነበረው ከፍ አድርገው አልሂላሎች ክርስቲያኖ ሮናልዶን ማቆየት ፍላጎታቸው እንደሆነ ተናግሯል። ለተቀናቃኛቸው ይፈርማሉ የሚለው በጣም በጉጉት ይጠበቃል። ሳኡዲ የ2034 ዓለም ዋንጫ እንደምታዘጋጅ ይታወቃል። እስከዚያ ጊዜ ደግሞ እንደዚህ ያለ ስም ያላቸው ተጫዋቾች በሊጉ ቆይታ እንዲያደርጉ እና ሀገሪቱን እግር ኳስ እያስተዋወቁ እንዲቆዩ ፍላጎት አላቸው። የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ነገ በሙኒክ በፔዥ እና ኢንተር ሚላን መካከል ይደረጋል። በሙኒክ ስላቸው ሶስት ክለብ የጠራሁ እንዳይመስላችሁ፣ በሙኒክ ከተማ ነው ጨዋታው የሚደረገው። በፔዥ እና ኢንተር ሚላን መካከል ነው ጨዋታዎቹ የሚደረጉት። የፓሪሱ ክለብ አሰልጣኝ ሉዊዝ ኢነርኬ በአንድ የውድድር ዓመት ሶስት ዋንጫዎችን በማንሳት አዲስ ታሪክ ሊሰራ እንደሚስል እየተነገረለት ይገኛል። ስፔናዊው ከዚህ በፊት በባርሴሎና ሶስት ዋንጫዎችን አሳክቷል። በዚህም ከፔፕ ጓርዲዮላ ቀጥሎ ስሙን ማጻፍ ችሏል በሁለት ክለቦች ምናልባት ይህንን ማሳካት የሚችል ከሆነ በሁለት ክለቦች ሶስት ዋንጫዎችን ያሳካ አሰልጣኝ ይሆናል። የነገውን ጨዋታ ማሸነፍ ብዙ ትርጉም ይኖረዋል። በፓሪስ ቤት አንደኛ፣ ለክለቡ በታሪኩ የመጀመሪያ የሆነ ዋንጫ ነው፣ የአውሮፓ ቻምፒየንስ ሊግ ዋንጫ። ብዙ አሰልጣኞች ትላልቅ ኮከቦችን ይዘው ያላሳኩትን ለማሳካት ትልቅ እድል ያለው አሰልጣኝ ሆኗል። እነ ሊዮኔል ሜሲ፣ ነይማር፣ ምባፔ ራሞስ፣ ቬራቲ፣ ዲማሪያ፣ ቲያጎ ሲልቫ፣ ዝላታን፣ ካቫኒ ያሉ ተጫዋቾች ነበሩት እና ብዙ ትላልቅ አሰልጣኞችም ተፈራርቀው ይህንን የአውሮፓ ቻምፒየንስ ሊግ ዋንጫ ማሳካት አልቻሉም። የነ ናስር አልኸላፊ ህልምም ይሄንን ዋንጫ ማሳካት እንደሆነ ይታወቃል ለዚህ ደግሞ ሉዊዝ ኤነሪኬ የሰራው ቡድን እምነት ተጥሎበታል ከዚህ በፊት በቶማስ ትወል እየተመሩ ፍጻሜ ቢደርሱም በባየር ሙኒክ አንድ ለዜሮ መሸነፋቸውን እናስታውሳለን ኤንሪኬ የሊጉና የፈረንሳይ ዋንጫን አሳክተዋል ትልቁ ፍላጎታቸው ግን ይሄንን ዋንጫ ማሸነፍ እንደሆነ ይታወቃል ከዚህ በፊት ትረብል የሰሩት ወይም ደግሞ ሶስት ዋንጫ የሰሩ ጥቂት አሰልጣኞች ናቸው። በአንድ ክለብ እንኳን ጆክ ስተይን በሴልቲክ በ1966 67 ናሳክተዋል ጉሴድኒክ 198788 በፔስቪ ፈርጊ በማንቸስተር ዩናይትድ 199899 ፔፕ ጓርዲዮላ ሁለት ጊዜ 28ና9 እንደዚሁም 22 23 በባርሴሎናና በሲቲ እንደዚሁም ደግሞ ጆዜ ሞሪኒዮ 2910 ኢንተር ሚላን እያሉ የኦፔንክስ 201213 በሙኒክ አንሲ ፍሊክ 201920 በሙኒክ እንደዚሁም ሉዊስ ኤንሪኬ 2014-15 ራሳቸው በባርሴሎና መስራት ችለዋል። አሁን በሁለት የተለያዩ ክለቦች ትራይበል በመስራት ከፔፕ ጓርዲዮላ ቀጥሎ ታሪክ የሚሰራበት ጊዜ ደርሷል የሚሉ መረጃዎች እየወጡ ነው የሚገኙት። ስለዚህ የነገውን ዋንጫ ማሸነፍ ግድ ይላቸዋል።